ብሩስ የት አለ፣ አምስት መቶ ሺህ ብር አንድ ሚሊየን በዚህ አንድ ወር ውስጥ ከገባህ አልኩት። ጭራሽ ኤክስፔክት አላደረኩም። አይገርምም ይገባል ብዬ አሁን እኮ መቶ ሺህ ቀረው። አምስት መቶ ሺህ ብሩንም ታጣለህ። ይሄ እኮ ያው የስራው ባህሪ ነው እኮ ቢዝነስ። እንዳው ይሄን አምስት መቶ ሺህ ብር ልስጠው ወይስ ምን ይላል ውስጥ የሚለውን አስቤ፣ ግልጽ የሚከብድ ከሆነ በግልጽ ማነጋገር ትችላለን። ይህ ሳላስበው ነው። ስለዚህ ይህን ያክል ፐርሰንት ወይ ግማሹን ልክፈል፣ ትንሽ ይከብደኛል ብትል ከባድ አይደለም፤ ምክንያቱም መንሱሪ እነዚህን ህፃናቶችን አይ፣ የዳቦ መጋገሪያ እስኪ በአንተ ድርጅት ስም ለምን መንሱሪ አምስት መቶ ሺህ ብር ነው እኔ አንድ ነጥብ ምናምን ነው ይመስለኝ። እንዴ እስካሁን እኮ ስድስት መቶ ነኝ ምናምን ነው አምስት ከምናምን ነው ስድስት ከምናምን ነኝ አለ። በቃ እንዴ እንግዲያውም ቻሌንጅ አድርግ፣ እኔ አንድ ሚሊዮን አስገባሃለሁ አልኩት። እንዴት ሲለኝ፣ አምስት መቶ ሺህ ብር የኛ ድርጅት ይሰጣል። ፊንቴክ ኢንቨስትመንት የአዳማው ብራንች የኔ ስለሆነ እኔ ነኝ ሁሉም ነገር ኮንትሮል የማደርገው። አምስት መቶ ሺህ ብር አንድ ሚሊዮን በዚህ አንድ ወር ውስጥ ከገባህ አልኩት እኔ እኮ ጭራሽ ኤክስፔክት አላረኩም። አይገርምም? ይገባል ብዬ። አሁን እኮ መቶ ሺህ ቀረው። የታለ ከንደ አንድ ሚሊዮን ገባ። አንድ ያልገባህም እኮ መንሱር መንሱር ደግሞ 43 ሺህ ፎሎወር ነው የቀረው። 43 ሺህ እስከ ነገ ገባለሁ። እስከ ነገ አንድ ሚሊዮን ይገባል ነገ በካሽ ይሻለናል ጋይስ ወይስ በቼክ ቼኩን ለነገሩ ወይ ቼክ ተሰጠኝና ሄጂ ባንክ አውጥቼ ምናምን ነገር ሙሉ በቪዲዮ እናሳያቸዋለን እሱ የተፈለከውን በካሽ አይቻልም በካሽ ያው የሀገሪቷ ህግ አይፈቅድም ከህግ ውጭ እኔ ካሽ እኔ እንደ ካምፓኒ መቶ ሺህ ብር ነው ማውጣት የምችለው በግለሰብ ደግሞ አምሳ ሺህ ብር ስለሆነ በካሽ አይቻልም ግን አምስት መቶ ሺህ ብር ሬዲ ሆኗል። ምንም ጥያቄ የለውም ይከፈላል። ያከፋፈሉ ሁኔታ ያው ላይቭ ላይ ነው። ምን ሰ አንድ ሚሊዮን ብር እናድርግልህ ካልገባህ ግን አምስት መቶ ሺህ ብሩንም ታጣለህ። ይሄ እኮ ያው የስራው ባህሪ ነው እኮ ኢዘ ቢዝነስ። እኔ እባክህ ተው፣ ብር ሲበዛ አልወድም። እኔ ብር ሲበዛብኝ ለእኔም ጭንቀት ነው። አልፈልግም። በእውነት አልፈልግም። ደም ግፊት ብርን ተያይዘው የሚመጡ በሽቶች አሉ። ገባ ደም ግፊት ስብሱ ነገሮች አሉ። ነጋዴ ስላልሆንክ ነው እንጂ ይሄን አማራጭ ለሱ ብትሰጠው ይሄ እሱ በጣም ነጋዴ ነው። ቀንና ማታ ሰርቶ ያችን አንድ ሚሊዮን ብር ማግኘት ነው የሚሞክረው እንጂ አምስት መቶውን ይሻለው ነበር። ትላለህ በሱ ነገር እኔ እየተነጋገር ነው። ያው በአንድ ወር ውስጥ ከገባህ ነው፣ አሁን ወደ ዘጠኝ መቶ ምናምን ሺ ደርሷል። ነገ ከነገ ወዲያ ይገባል፣ ብሩም ተዘጋጅቶለታል። ምን ትላለህ በዚህ ጉዳይ? ምን ሐሳብ አለ? እኔ ራሱ ቪዲዮን አይቼዋለሁ። ብዙም ሰውየውን ያወቅሁት አሁን ነው፣ አላውቀውም ነበር። አዎ እኔ ምን እላለሁ እንግዲህ አንተ መስጠት ከፈለክ እንግዲህ ጥሩ ነው ግን እሱማ ቃል ተገብቶለታል። እኔ በራሴ ቃል ገብቻለሁ። እኔ ቃል ገብቻለሁ፣ እሰጠዋለሁ። ኧረ ምን አዳማ ብራንች አዲስ ስለከፈትነው አሁን አሁንም አዳማ ነው ያለሁት፣ በነገራችን ላይ እዛ አዳማ ብራንች ላይ በጣም ሽያጭ ጀምረናል። ኦፕኒንግ ሰርሞኒ ይኖረናል በቅርብ ቀንና ያው ዞሮ ዞሮ ፕሮሞሽን ነው ለኛ ምንም ብዙም ችግር የለውም። ግን ምን ልል ፈልጌ ነው እንዳው ይሄን አምስት መቶ ሺህ ብር ልስጠው ወይስ ምን ይላል ውስጥህ የሚለውን አስቤ ነው ኦፍ ኮርስ ቃል ገብቼ ለታለሁ፣ ምንም ጥያቄ የለውም፣ ሰጠዋለሁ። ቃል ግዴታ ነው። ቃል ከገባህ ግዴታ ነው። ግን የሚከብድ ከሆነ ሳላቅ ነው በግልጽ የሚከብድ ከሆነ በግልጽ ማነጋገር ትችላለን። ይህ ሳላስበው ነው። ስለዚህ ይህን ያክል ፐርሰንት ወይ ግማሹን ልክፈል ትንሽ ይከብደኛል ብትል ከባድ አይደለም። ምክንያቱም ኖኖኖ ኖ እሰጠዋለሁ፣ ምንም ጥያቄ የለውም። ከዛ በላይም እየሰጠን ነው እንሰጣለን ሆነ የምትችል ከሆነ ደግሞ ቃል ነው መስጠት ነው። ምን ይደረጋል? አይ ይሰጠዋል። አስገባው። በማርያም መንሱሬን ጆኬር መንሱሬን እነዚህን ህፃናቶችን አየህ። በማርያም ምንድን ናቸው? መቶ ሁለት ልጆች ናቸው፣ እና ሐዋሳ ነው የሚኖሩት። ግማሾቹ ቤተሰብ አላቸው፣ ግማሾቹ ቤተሰብ የለም። እና ጠዋት ጠዋት ቪዲዮ አይተህ ሊሆን ይችላል። ጠዋት ጠዋት ትምህርት ቤት ሲሄዱ ልክ አሁን አንተ ነገ እኔ ምሳ ካልክ አንተ ምሳ በሰጠው ብር ምሳቸውን ይበላሉ ቁርሳቸውን እንደዛ እየበሉ ነው ትምህርታቸውን እየተማሩ ያሉትና የዳቦ መጋገሪያ እስኪ በአንተ ድርጅት ስም ለምን መንሱር የአምስት መቶ ሺህ ብር ነው እስቲ ዝም ብለህ የሆነ ነገር ግማሹን እችላለሁ በለኝና ደስ ይበለኝ። በማርያም በቃ በአላህ በምታምነው እንደዛ ማ አትበል እንጂ እንዴ፣ እንደዛ ማ አይነት ነገር የለም እንዴ ተሴ ምን ሆንክ? ተው እንጂ እንደዛ ሳይሆን ባይሆን ምን ማድረግ እንችላለን መሰለ ናሆም ፎንቴጋ ደውልለትና ናሁም ፎንቴ ፈቃደኛ አው እኛ ዋናው ታርጌታችን ማስታወቂያ ሳይሆን እናሁምን አንድ ሚሊዮን ማስገባት ስለሆነ ያ የእኛ ድርጅት ኦልሬዲ ሀገር ያወቀው ፀሐይ ሞቀው ነው። ብዙም ችግር የለበትም፣ ግን ያው ናሁምን ለማስተዋወቅ አንድ ሚሊዮን መግባት አለበት የሚለውን ነገር ስለምንፈልግ ነው። በብዛት ትኩረት አድርገን የሰራንበት ያው አንድ ሚሊዮን ደግሞ መግባቱ አልቀረም። አመት መግባት የብርም ራቀ ድምፅ አምስት መቶ ለምን እንዲህ አናደርግም? ታዲያ ምን አርባ ሁለት ሺህ ሰው የሚቀር ከሆነ ወንድማችን እዚህ ስላለ ሺህ ብር ይቀነስና አራት መቶ ሺህ ብሩን ሰደው አሁኑ ነው ቀነስና አራት መቶ ሺህ ሁለት መቶ ሺህ ብሩን ይቀነስና ለምኑን ለምን የሚቀነሰው አይ አንድ ምን አልገባህማ። አራቶ ገባለሁ፣ ገባለሁ፣ ገባለሁ። አይ ከፈለክ ብዬ ነው ከቸኮል፣ አልፈልግ የኢንስታግራም እየተጨመረበታል። አይቻልም፣ ግን ሌላ አይነት አሪፍ አማራጭ ይዤ ልመጥቻለሁ። በደንብ ስማኝ፣ ሁለት ጆሮ ሰጠ፣ ሁለት አይን ሰጠ። እሺ ያው መጀመሪያም ያው ቻሌንጁን በዚህ ሁኔታ ስናደርግ እውነቱን ለመናገር ያንተ አንድ ሚሊዮን መግባት ነው ትልቁ ታርጌታችን። ያው ታርጌታችን ተሳክተዋል ማለት ነው። እናም ደግሞ እነዚህ ምስል ፕሮሞት ማድረግ ነው። እናም ደግሞ አምስት መቶ ሺህ ብር ለአንተ መስጠት። ግን አሁን እኔ ምን አሰብኩ መሰለህ እንደ ስራ ዋጋ ልጅ እኔ ጋ ነው የሚያለቅሰው እንደ ቻሌንጅ ያዘውና እንደ ቻሌንጅ ያዘውና በዚህ ሳምንት ወይ ደግሞ በሁለት ሳምንት ውስጥ አንድ ነጥብ አምስት የምትገባ ከሆነ እኔ አንድ ሚሊዮን ብር ልስጥህ። ካልገባህ ግን አምስት መቶ ሺህ ብሩን አትወስደውም። ምርጫው ያንተ ነው። አባቴ ምን ትላለህ? አይ እሱ የቢዝነስ ሰው ስለሆነ ይህን ነገር በደንብ ይረዳዋል ብዬ አስባለሁ። አይ ብልጥ ልጅ እየበላ ነው የሚያለቅሰው። ብልጥ ልጅ እየበላ ነው የሚያለቅሰው ነው። አንተ ራሱ ይህን አባባል ተናግረኸዋል። በሆነ እንትን የሆነ ጥያቄ ጠይቀው ለምን መሰለህ ገባኝ። አይ ያው እኛም የተሻለ ነገር እንድታገኝ ከማሰብ ግን እንዳልኩህ ነው። አንድ ነጥብ አምስት ካልገባህ አምስት መቶ አታገኘውም ሺህ ሆኑም እኔ ምን አስባለሁ መሰለህ አንደኛ እናንተም ትጎዳላችሁ። ገባህ? አምስት መቶ ሺህ ተጀምሮ እናንተም ስለምትጎዱ አምስት መቶ ስጠኝና ቢሊዮን ሰው ትራንዛክሽን ያለው ተቋም ስለሆነ ምንም ችግር የለም። ግን መልስ ቸኩለ መልስ ትስጠኝ። ግን ኧረ እኔ እዛ ችግር የለም ምን አልፈልግም መንሱ፣ እኔ አልፈልግም፣ አልፈልግም፣ እውነት አልፈልግም። ከፈለግ ማለት ነው አምስት መቶ ሺ ስጠኝና ማለት ነው አምስት መቶ ሺ ነገ ሰጠኝና ማለት ነው ከዛ ሁለት ሚሊዮን ከገባ አንድ ሚሊዮን ብር በላይ ኖ ኖ ኖ ኖ እሰጣለሁ በ አለው ግን እኔ ያሰብኩት መሰለህ አንድ ነጥብ አምስት ግባና አንድ ሚሊዮን ብር እናድርግልህ ካልገባህ ግን አምስት መቶ ሺህ ብሩን እንታጣለን። ይሄ እኮ ያው የስራው ባህሪ ነው እኮ ቢዝነስ፣ ቢዝነስ። እኔ እባክህ ብር ሲበዛ ሉድ፣ እኔ ብር ሲበዛብኝ ለእኔም ጭንቀት ነው። አልፈልግም፣ በእውነት አልፈልግም። ሚሊየን ብር ማለት ነው የሚሞክረው እንጂ አምስት መቶ ውስጥ አንድ ሚሊየን ብር ማለት ነው የሚሞክረው እንጂ አምስት መቶ ሺህ አይደለም ሚሊ አሁን ግን ይሳቡ አመንቼ ምኮሆን ነ አሁን ልንገርህ ታሪኩን እና ናሆም፣ አጋጣሚ እኔ አዳማ እየሄድኩ የሆነ የሚፈልገው ነገር ነበረ መግዛት የሚፈልገው ነገር ስለነበረ ያው እንደ ጓደኛ አማከረኝ እና ናሆም የስንት ፎሎወር ደረስክ ስለው አይ ኦልሞስት ስድስት መቶ ሺህ አለኝ እንደ። እስካሁን አንድ ሚሊዮን አልገባህም ስለው አልገባሁም። ማለት በቃ ቻሌንጅ አንዱና እኔ አዳማ ላይ ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች አምስት መቶ ሺህ ብር ይሰጠሃል፣ በዚህ አንድ ወር ውስጥ አንድ ሚሊዮን ከገባህ አምስት መቶ ሺህ ብር እና ፎሎወርስ አልኩት። በቃ ጥሩ ነው ልሞክር፣ እኔ እኮ ታገኛለህ፣ መንሱ መጥፎ ነገር አልሰራም ሶሻል ሚዲያ ላይ ሰው ይወደኛል፣ በእርግጠኝነትም ደግሞ ያስገባኛል አለኝ። አይገርምም? እኔ በጣም ኮንፊደንሱ ነው ደስ ያለኝ ያንቀ። ከዛ እሺ ጎ ሄድ አልኩት፣ ቪዲዮ ሰርቼ ማስረጃ እፈልጋለሁ እስኪ ቪዲዮ ሰርቼ ላኩለት። አሁን ግን ዘሴም ስቶሪ አንድ ነጥብ አምስት የምትገባ ከሆነ አንድ ሚሊዮን ብር ካልገባ ግን አምስት መቶ ሺ ብሩንም አታገኘው። ከሁለት አንዱ ምረጥና መንሱሬ፣ የእኔ እኔ እንዳልኩ ነው። እኔ የምፈልገው አምስት መቶ ሺ ብሩ ነው። ችግር የለም፣ ይቅርብኝ። አንድ ነጥብ አምስቱ ይቅርብኝ። ቀስ እያለ ሰው እያየኝ እያየኝ ፎሎ ያደርገኛል። ችግር የለም። አሁን አሁን አንድ ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ አምስት መቶ ሺህ ብሩን ሰጠኝ። ከዛ አምስት መቶ ሺህ ብሩን ከሰጠኝ በኋላ ስለ ሚሊዮንስ ደግሞ አንድ ሚሊዮን ብር ብትሰጠኝ ማለት ነው፣ መንሱርዬ በአንድ ሚሊዮን ብር ብትሰጠኝ ምን አለ መሰለህ፣ ነገርኩህ። የሀብታም በሽቶች የሚባሉት ደንብስ የምር እግር ምናምን ውገብ በሽታ አልፈልጋቸውም። እንደዚያ ይሻላል። ምንም ችግር የለም ናሆም፣ እኔ ትልቁ ነገር ምንድን ነው መሰለህ ከአንተ ጋር ያለውን ነገር ምን ያክል ማህበረሰቡ እንደሚወድህ ምን ያክል አንተ ብዙ የሚወዱ ሰዎች እንዳሉ ያየህበት ነገር ነው። ይኸው እናሁም በነገራችን ላይ ቪዲዮ ውስጥ ገብቼ እያየሁ ነበረ። በጣም ብዙ ደንሰሃል እኮ ብዙ ነው የደነስከው። አራት መቶ ሺህ ግን ለመግባት አንድም ዳንስ አልደነስክም። አይተሃል ግን ቪዲዮችን ታውቃቸዋለህ ምን አይነት ቪዲዮ እንደምትሰራ በቃ አየህ አይደለም ስለዚህ ቀለል ባለ መልኩ አሁን እኔ አራት መቶ ሺህ ብር እና አራት መቶ ሺህ ፎሎወርስ እና አምስት መቶ ሺህ ብር እንደሰጠው ግን እመን ከዚህ በኋላ ብሰክስም እንኳ ሳክስ እንዳታወራ ነግሬሀለሁ መንሱሬ እኔ ብሩ ይግባ እንጂ መንሱሬ ሰክስ እግዚአብሔር እንደ እኔ ራሴ እልሀለሁ መንሱሬ የሚቀባው ሽቶ ነው የምለው መንሱሬ ግን በዚህ